ቅዱስ እስጢፋኖስ ሊቀ ዲያቆናት ወቀዳሜ ሰማዕት። ቅዱስ እስጢፋኖስ እናቱ ሃና አባቱ ስምዖን ይባላሉ። ደጋጎችና እግዚአብሔርን የሚፈሩ ክርስቲያኖች ነበሩ። በእግዚአብሔር ፈቃድም ሁለት ልጆች ወለዱ። አንዱም ቅዱስ እስጢፋኖስ ነው። የተወለደውም ጥር አንድ ቀን ነው። እስጢፋኖስ ማለት አክሊል ማለት ነው። ሕገ እግዚአብሔርን እየተማረና ለወላጆቹ እየታዘዘ በሥራ ታደገ ገላ ከልጅነቱ ጀምሮ ቁም ነገር ወዳድ የነበረው ቅዱስ በሥርዓተ ኦሪት አድጎ ዕድሜው ሲደርስ ወደ ትምህርት ቤት ገባ። የወቅቱ ታላቅ መምህር ገማልያል ይባል ነበር። ይህ ሰው በሐዋርያት ሥራ ምዕራፍ አምስት ቁጥር 33 ላይ ተጠቅሷል። በትውፊት ትምህርት ደግሞ ይህ ደግ ወይም ትልቅ ሰው በርካታ ቅዱሳንን ማለትም እስጢፋኖስን፣ ጳውሎስን፣ ናትናኤልን፣ ኒቆዲሞስን አስተምሯል። በጌታችን ዋላ ስብከት ጊዜም ከፈጣሪያችን ከኢየሱስ ክርስቶስ ዘንድ እየቀረበ ይጨዋወት ነበረ። በፍጻሜውም አምኗል። ቅዱስ እስጢፋኖስም ከዚህ ምሁር ዘንድ ተምሮ ኦሪትን ነቢያቱን ጠንቅቆ ወጣ። ወቅቱ አስቸጋሪና ለኃጢአት ሕይወት የተመቸ ቢሆንም ቅዱሱ ግን የመሲም መምጣት በጸሎትና በተስፋ ይጠባበቅ ነበረ። በወቅቱ ደግሞ መጥምቁ ቅዱስ ዮሐንስ የንስሐ ጥምቀትን እየሰበከ መምጣቱን የተመለከተ ቅዱስ እስጢፋኖስ ነገሩን መረመረ። ከእግዚአብሔር ሆኖ ቢያገኘው የመጥምቁ ዮሐንስ ደቀ መዝሙር ሆነ። ለስድስት ወራትም በትጋት ቅዱስ ዮሐንስን አገለገለ። ለስድስት ወራት ከቅዱስ ዮሐንስ ዘንድ ከተማረ በኋላ ለስም አጠራሩ ስግደት ይድረሰውና በጌታችን በኢየሱስ ክርስቶስ አመነ። በወቅቱ የተደረገውን ታላቅ ታምር ልብ ያለው ቅዱስ እስጢፋኖስ መምህሩን ቅዱስ ዮሐንስን እንዲያስረዳው ጠየቀው። ከእኔ ይልቅ ከፈጣሪው አንደበት ይስማው በሚል ላከው። ቅዱሱም ከጌታ ዘንድ ሄዶ እጅ ነስቶ ተማረ። በዚያውም የጌታ ደቀ መዝሙር ሆኖ ቀረ። ጌታም ከሰባ ሁለቱ አርዴት አንዱ አድርጎ ለአገልግሎት ላከው። አጋንንትም ተገዙለት። ቅዱስ እስጢፋኖስ ጌታችን መድኃኒዓለም ከዋለበት እየዋለ ካደረበት እያደረ ወንጌልን ተማረ፣ ምስጢር አስተረጎመ። ጌታ በፈቃዱ ለእኛ ሲል ሞቶ ከተነሳ በኋላ ሲያርግ ደቀ መዛሙርቱን በአንብሮተ እድ ባርኳል። በዚህ ጊዜም ቅዱሱ እንደ ወንድሞቹ ሐዋርያት ቅስናን ወይም ጵጵስናን ተሹሟል። በበዓለ አምሳም መንፈስ ቅዱስ በወረደ ጊዜ ከሰባ ሁለቱ አርድት የእርሱን ያህል ልሳን የበዛለት ምስጢር የተገለጠለት የለም። በፍጹም ድፍረትም ወንጌልን ይሰብክ ገባ። በመጀመሪያዊቱ ዘመን ቤተ ክርስቲያን ከማዕድ ሥርዓት ጋር በተያያዘ ፈተና ሲመጣ በመንፈስ ቅዱስ ምርጫ ሰባቱ ዲያቆናት ሲመረጡ አንዱ እርሱ ነበረ። አልፎም የስድስቱ ዲያቆናት አለቃና የሺው ማህበር መሪ ወይም አስተዳዳሪ ሆኗል። ሺህ ሰውን ካጋንት መጠበቅ ምን ያህል ከባድ እንደሆነ አባቶቻችን መጠየቅ ነው። አንድ ሰው ተቆጣጥሎ ለድነት ማብቃት እንኳን እጅግ ፈተና ነው። መጽሐፍ እንደሚል ግን መንፈስ ቅዱስ የሞላበት ማህደር እግዚአብሔር ነውና ለእርሱ ተቻለው። አንዳንዶቻችን ቅዱስ ስቲፋኖስ ሊቀዳቁና ሲባል እንደ ዘመኑ ይመስለን ይሆናል። እርሱ በመጀመሪያ ሐዋርያ ካህን ነው። ድቁና ለእርሱ በራት ላይ ዳረጎት እንጂ እንዲሁ ድቁና አይደለም። ቅዱስ እስጢፋኖስ ከጌታ ዕርገት በኋላ ለአንድ ዓመት ያህል ስምንት ሺውን ማኅበር እየመራ ወንጌልን እየሰበከ ቢጋደል ኦሪት እጠፋ እጠፋለች። በዚህ ጊዜ ክርስትናን ለማጥፋት መፍትሄው ቅዱስ እስጢፋኖስን መግደል ነው ብለው አይሁድ በማመናቸው አልቀረም ገደሉት። እርሱ ግን ፊቱ እንደ እግዚአብሔር መልአክ እያበራ ፈጣሪውን በብዙ ነገር መሰለው። በመጨረሻውም ስለ እነርሱ ምረትን እየለመነ በድንጋይ ወገሩት። ደቀ መዛሙርቱም ታላቅ ለቅሶን እያለቀሱ ቀበሩት። ቅዱስ እስጢፋኖስ ካረፈ ከሦስት ዓመት በኋላ በኢየሩሳሌም የሚኖር አንድ ደግ ሰው ነበረ። ስሙም ሉኪያኖስ ይባላል። በተደጋጋሚ በራዩ ቅዱሱ እየተገለጠለት ሥጋዬን አውጣ ይለው ነበርና ሄዶ ለጳጳሱ ነገረው። ጳጳሱም ደስ ብሎት ካህናትና ምዕመናንን ሰብስቦ ወደ አጸደ ገማልያል ማለትም ወደ መምህሩ ሄደ። ቦታውን በቆፈሩ ጊዜ ታላቅ መናወጥ ሆነ። መላእክትም ሲያጥኑም በጎ መዓዛ ሸተተ። ዝማሬ መላእክትም ተሰማ። ሕዝቡና ጳጳሱን በቅዱስ እስጢፋኖስ ፊት ሰግደው በታላቅ ዝማሬና በሐሴት አጽሙን ከዚያ አውጥተው በጽራ ጽዮም ወይም በተቀደሰችው ቤት አኖሩት። ለእስክንድሮስ የተባለ ደግሰውም ቤተክርስቲያን ቤተ አነጸለትና ወደዚያ ገቡት። ከአምስት ዓመታት በኋላ እስክንድሮስ ሲያርፍ በሳጥን አድርገው በቅዱስ ጎን አኖሩት። የእስክንድሮስ ባለቤት ግን ወደ አገሯ ቁስጥንጥንያ ስትመለስ የባሏን ሥጋ መስሏት የእስጢፋኖስ ቅዱስ ሥጋ በመርከብ ጭና ወሰደችው። መንገድም ላይ ከሳጥኑ ውስጥ ዝማሬ ሰምታ ብታየው ያመጣችው የቅዱሱን ሥጋ ነው። እጅግም ደስ አላት፣ አምላክ ለዚያ አድሏታልና። እርሷም ወስዳ ለታላቁ ንጉሥ ቆስጠንጢኖስ ያስረከበችው፣ በከተማው ታላቅ አሴት ተደረገ። ሥጋውን ሊያኖሩት በበቅሎ ጭነው ሲወስዱትም፣ በቅሎዋ በሰው ልሳን ተናግራ ማረፊያውን አሳወቀች። በዚያም ላይ ትልቅ ቤተ ክርስቲያን ታንጾለታል። የቅዱስ እስጢፋኖስ ሊቀ ዲያቆናት ወቀዳሜ ሰማዕት ሲመቱት ጥቅምት 17 ቀን ሲሆን እረፍቱ ደግሞ ጥር አንድ ቀን ነው። እንዲሁም ፍስለቱ መስከረም 15 ቀን ይከበራል። የቅዱስ እስጢፋኖስ ረዴትና በረከት በሁላችን ላይ ለዘላለም ጸንቶ ይኑር አሜን። ምንጭ ከስንክሳር የተገኘ። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለ መስቀሉ ክቡር።